ሰላሙ ዓለይኩም ወራሕመቱ ላሂ ወበረካትሁ። ውድና የተከበራችሁ ፖዚ ቤት ሰወይ ሰላም ሰላም። ወደ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትጥሩፍ ይበልልኝ። እንሻላ ዛሬ ደግሞ በራሴ በተለመደው በታሪካችን መጥቻለሁ ማለት ነው። እንሻላ ታላቁ የበድር ዘመቻ ወደ በድር የተደረገ ጉዞ በሚል መጥቻለሁ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሀይል አቡበክርን፣ ዑመር፣ አሊን፣ ሐምዛን፣ ሙሳዓብ ኢብን ዑመርን፣ ዙበይር አልአውምን አማር ኢብን ያሲርና አቡ ዘር አልጊፋሂር ያካተተ ነበር። በተጨማሪም ሙስሊሞቹ ሰባ ግመሎችን ሁለት ፈረሶችንም አምጥተው ነበር። ይህ ማለት በእግር መንቀሳቀስና ወደ የሚፈለገው አቅጣጫ መሄድ አልያ ደግሞ በአንድ ግመል ከሶስት እስከ አራት ሰዎች እየተጫኑ መጓዝ ነበረባቸው ማለት ነው። ይሁን እንጂ አብዛኛዎቹ የቀድሞ የሙስሊም የመረጃ ምንጮች መዛግባት መዛግበት እንደሚያሳዩት መዛግባት እንደሚያሳዩት ከባድ የሚባል ጦርነት አይጠበቅም ነበር። አምር ኢብን ሄሻምን ዋሊድ ኢብን ኡትባን ሻይባን እና ኡመያ ኢብኑ ኸልፋን ጨምሮ አብዛኛዎቹ የቁረይሽ ምሁራን የመካን ጦር ተቀላቅለው ነበር። የእነዚህም ምክንያታቸው የተለያየ ነው። አንዳንዶቹ በሲራራ ንግድ ጭነት ላይ ያላቸው የገንዘብ ጥቅም ለመከላከል ሲሉ የወጡ ሲሆን፣ ሌሎቹ ደግሞ ነክላህ የተገደለው ዘበኛ ኢብን አልሃድራሚ ለመቀበል የወጡ ናቸው። በመጨረሻ ጥቂቶቹ ብቻ በሙስሊሞች ለሚያስመዘግቡት ቀላል ለሚባል የጦርነት ድል ተሳትፎ ለማድረግ መፈለግ ነበረባቸው። አምር ኢብን ሂሻም በዚህ ድርጊት ውስጥ ተሳትፎ በማድረጉ ቢያንስ ለአንዱ ባለጥልቅ አሰላሳይ ከአእምሮ ባለቤት ለኡመያ ኢብን ኸላፍ አሳፋሪ ነው ሲባል ተገልጧል። በዚሁ ጊዜ የነቢዩ ሙሐመድ ሰለ ላሁ አለይሂ ወሰለም ተከታዮች የንግድ ጭነታቸው ላይ ድንገተኛ ጥቃት ለማድረግ ወይም በድር ላይ የመካን ጦር ፊት ለፊት በጦርነት ለመግጠም ያቀዱባቸው ጉድጓዶች አቅራቢያ ደርሰው ነበር። በድር ማለት የሶሪያ የንግድ መስመር ሲሆን፣ ይህ ቦታም የንግድ ጭነቶች ለተወሰነ ጊዜ የሚቆምበት ወይም የመካ ጦር ጭነቱን ለመጠበቅ ይመጣል ተብሎ የሚጠበቅበት ቦታ ነው። ይሁን እንጂ በርካቶቹ የሙስሊሞች በጎ ፍቃደኛ ወጣቶች በነጋዴዎቹ በጎ ፍቃደኞች ተለይቶ የታወቀ ሲሆን፣ በዚህ ጊዜ አቡ ሱፊያን ወደ ያምቦ አቅጣጫ በፍጥነት አቅጣጫ ቀይሮ ሊሄድ ችሏል። ሙስሊሞች ወደ በድር ሲሄዱ ኡሜር ኢብን አብድል ዋቃስ የሚባል አንድ ልጅ በድንገት ፊት ለፊት መጣ። ይሄ ልጅ እድሜው 16 ዓመት የነበረ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ይህ ልጅ ገና እድሜው ያልደረሰ ትንሽ ልጅ በመሆኑ ለጦርነቱ አይቀበሉኝም የሚል ፍርሃት አድሮበት ነበር። በማንም ሰው ላለመታየት ሞክሮ ነበር ነገር ግን ታላቅ ወንድሙ ሰዓድ ኢብን አብዱል ወቃስ ይህ ልጅ ምን ማድረግ እንደፈለገ ይጠይቀዋል። የአላህ መልእክተኛ የሆኑትን ሰው እኔ ለጦርነቱ መውጣት ብፈልግም ይመልሱኛል ብዬ ፈርቻለሁ። አላህ የሰማዓትነት ማድረግ ሊሰጠኝ ይችላል ሲል መለሰለት። በእርግጥም ዋናው ጉዳይ ይሄ ነው። የአላህ መልእክተኛ ይህን ልጅ በጣም ትንሽ በመሆኑ ምክንያት ከጦርነቱ ሊመልሱት ፈልገው ነበር። በዚህም ጊዜ ኡመር አለቀሰ። የእሱም ባ የአላህን መልእክተኛ ልባሯ አራራውና ይህ ልጅ እነሱን ተከትሎ እንዲመጣ ፈቀዱለት። እናም በዚህ ጦርነት ላይ ትንሽ ልጅ ኡመር ሰማዓት ሆኖ ተገደለ። በዚህ ዘመቻ ላይ የወደፊቱ ኸሊፋ ኡስማን በጠና የታመመች ባለቤቱን ሩቅያ እና የነቢዩን ሙሐመድ ሰለላሁ አለይሂ ወሰለም ሴት ልጅ ለመንከባከብ ቀርቶ ነበር። የፐርሽያውም ሰልማን እስከዚያውም ድረስ ነጻ ሰው ስላልነበር በዚህ ጦርነት ላይ መሳተፍ አልቻለም ነበር። የሙስሊሞች እቅድ አላህም ከሁለቱ ጭፋሮች አንደኛዋን እርሷ ለእናንተ ናት ሲል ተስፋ በሰጣችሁ ጊዜ የኃይል ባለቤት ያልሆነችውም ነጋዴቱ ለእናንተ ልትሆን በወደዳችሁ ጊዜ አላህም በተስፋ ቃላቱ እውነትን ማረጋገጡን ሊገልጽና የከሃዲዎችን መጨረሻ ሊቆርጥ በሻ ጊዜ የሆነውን አስታውስ። ሱረቱል አልአንፋል ቁጥር ሰባት ተመልከት፣ አላህ እንደሚረዳኝ ቃል ገብቶልኛል። ቅዱስ በሆነ በአላህ ስም መሃላ እፈጽማለሁ። እዚህ ስፍራ ላይ የአቡጃህል መቃብር ይሆናል። እዚህ ስፍራ ላይ ዑትባ ኢብን ራቢያ ያርፋል። ነቢዩ አስራ አራት የተለያዩ አማኝ ያልሆኑ ስሞች በመጥቀስ ከጦርነቱ በፊት የመቃበራቸው ቦታ በዚያ ስፍራ እንደሚሆን ተናግረዋል። ሳሂስ ሙስሊም ዘግበውታል። የመካጦርነት ጦርነት መነሳቱን የሚገልጸው መልእክት የሙስሊም ጦር በሰማ ጊዜ አሁንም ለማግፈፍ አሁንም ለማግፈግ ጊዜ ስላለ ለማፈግፈግ ጊዜ ስላለ ና አብዛኛዎቹ የተዋጊዎች መዲናን ለመከላከል የተነሱ በቅርቡ ሃይማኖታቸውን፣ እምነታቸውን የቀየሩ ወይም ደግሞ ከቁረይሽ ሙስሊሞች ለመለየት ሲባል አንሳር ወይም ደጋፊዎቹ የተባሉ የሚጠሩ በመሆናቸው ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዲያውኑ የጦር ምክር ቤት ጠሩ። በመዲና ህገ መንግስት ደንብ መሰረት አልዋጋም ብለው ጦሩን ለቀው የመውጣት መብታቸውን መገለል ይችሉ ነበር። ይሁን እንጂ በባህሉ መሰረት ለመዋጋት የሚወሰኑ ወይም ደግሞ ቆርጠው የተወሰኑ በመሆኑ ሳድ ኢብን ኡባዳ፣ ሳዒድ እብኑ ኡባዳህ፣ እርስዎ ነቢዩ መሀመድ ሰላላሁ አለይህ ወሰለም፣ ፈረሶቻችንን ወደ ባህሩ እንድንጨምራቸው ቢያዙን እንኳ ያሉንን ያሉንን እንፈጽማለን ሲል በይፋ አረጋገጠላቸው። ይሁን እንጂ ሙስሊሞቹ አሁንም ያንን በሰፊው የተነገረለትን ጦርነት እናስቀራለን ብለው ተስፋ በማድረግ ወደ በድር አቅጣጫ የጀመሩትን ታላቅ ጉዞ ማድረጋቸውን ቀጠሉ። መጋቢት አስራ አንድ ቀን ሁለቱም ጦር ወደ በድር ለመድረስ የአንድ ቀን ጉዞ ብቻ ነበር የቀራቸው። ከዋናው ጦር ቀድመው ከፊት ጋልበው የሄዱት አብዛኛዎቹ የሙስሊሞች ጦርነት፣ አንዳንድ የመረጃ ምንጮች ከሆነ አሊን ጨምሮ በበድር ጉድጓዶች ላይ ሁለት ውሃ ጫኞችን ያዙ። ከጭነቱ ጋር ነን ብለው ይናገራሉ ብለው ጠብቀው ስለነበር ከዋና የቁረይሽ ጦር ጋር ነን ሲሉ በመስማማታቸው ሙስሊሞች በጣም ተደናግጠው ነበር። አንዳንድ ባህላዊ መረጃዎች እንደሚሉት ከሆነ ጦሩን አጅበው የመጡትን የሁለቱም የቁረሽ ምሁራን ስሞች ሲሰሙ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ያሏትን ምርጥ ምርጥ ኩላሊቶቿን ሁሉ ወደ እናንተ ሰዳለች ሲሉ ድምጻቸውን ከፍ አድርገው ተናግረዋል። በማግስታቱ ወደ በድር የግዳጁ ጉዞ እንዲደረግ ትዕዛዝ አስተላልፈው ጦራቸውን ከመካ ጦር ቀድሞ ቦታው ላይ ደረሰ። የበድር ጉድጓዶች የሚገኙ ያልያል ወይም ደግሞ እየተባለ ከሚጠራው ሸለቆ ምስራቃዊ ክፍል ላይ የሚገኘው መጠነኛ ቀበት ላይ ነው። የሸለቆው ምዕራባዊ ክፍል አቃን ቃል የሚባል ትልቅ ኮረብታ ያለበት ነው። የሙስሊም ጦር ከመስራቅ ከመስራቅ በኩል ቦታው ላይ ሲደርስ ነቢዩ ሙሀመድ ሰለላሁ ዓለይሂ ወሰለም በመጀመሪያ በያዙት ጉድጓድ አቅራቢያ ጦራቸውን ለማደራጀት መረጡ። ይሁን እንጂ ሀባብ ኢብን አልመንዲር ይሄ ምርጫቸው በመለኮታዊ ትዕዛዝ የተደረገ ነው ወይስ በራሳቸው ምርጫ ያደረጉት እንደሆነ ጠየቃቸው። ነቢዩ ሙሀመድ ሰለላሁ ዓለይሂ ወሰለም ምርጫው የራሳቸው መሆኑን ሲነግሩትሀ ሁባብ ቀበል አድርጎ እንግዲያውስ ሙስሊም ለቁረይሽ ጦር ቅርብ የሆነውን ጉድጓድ እንዲይዝ እና ሌሎች ጉድጓዶችን ሸፍኖ እንዲከላከል እንዲደረግ አስተያየቱን ሰነዘረ። ነቢዩ ሙሐመድ ሰለላሁ አለይህ ወሰለም ይህን ውሳኔ ተቀብለው ወደ አሁኑ ተንቀሳቀሱ። የመካ እቅድ አረቦች እንዴት ወደፊት እንዴት ተጓዝንና ስላለን የጦራችንን ስብስብ ኃይልን ይሰማሉ። ከዚህ በኋላ እስከ ወዲያውን እኛም እየፈሩ ይኖራሉ። አቡጃል ከዚህ በተቃራኒው ደግሞ የቁረሽ ጦር ከመካ የተነሳበት ጊዜ ጀምሮ ከበድር በስተወጪ በስተውጭ በኩል እስከ ደረሰበት ጊዜ ድረስ ስላለው የጉዞ ሁኔታ የሚታወቅ እንብዛም ነገር የሌለ ቢሆንም አብዛኛዎቹ የአረብ ጦረኞች ሚስቶቻቸውና ልጆቻቸው እንደሚያበረታቷቸውና እንደሚንከባከቧቸው አስከትለዋቸው የሄዱ ቢሆንም የመካ ጦር ብዙም የፈየደው ነገር አልነበረም እና በርካታ ነገሮች ፋይዳ አልነበራቸውም። በተጨማሪም ቁረሾች በመላው ሂጃዝ ከተበተኑት በርካታ አጋሮቻቸው ጋር ግንኙነት ለማድረግ እና ድጋፍ ለማግኘት ብዙም ጥረት ሳያደርጉ ቀርተዋል። ሁለቱም እውነታዎች የሚያመለክቱት ቁረይሾች የንግድ ጭነታቸውን ለመከላከል በመጣደፋቸው ተገቢ የሆነ ዘመቻ ለማድረግ የሚያስፈልገውን ዝግጅት ለማድረግ በቂ ጊዜ አልነበራቸውም። ከዚህ በተረፈ የነበራቸው የጦር ኃይል ሙስሊሞችን በሰው ኃይል በሶስት ጥፍ ስለሚበልጥ በቀላሉ ድል እንደሚነሱ ጠብቀው እንደነበር ታምነው ነበር። ቁረይሽ ከበድር በስተደቡብ በምትገኘው ጀፋህ ሲደርሱ ከአቡ ሱፊያን ጭነቱ ደህንነቱ በተጠበቀ ሁኔታ ከእነሱ በስተጀርባ የሚገኝ መሆኑንና ወደ መካ መመለስ የሚችሉ መሆኑን የሚገልጽ መልእክት ደረሳቸው። አቡጃል ለመቀጠል ፈልጎ ነበር ነገር ግን በኑ ዙሁራሕን እና በኑ አድን ጨምሮ በስፍራው የተገኙት አብዛሀኛዎቹ ነጋዶች በፍጥነት ወደ ቤታቸው ለመመለስ ፈለጉ። የበኑ ሀሽም ጎሳ ለመሄድ ፈልጎ ነበር ነገር ግን አቡጃል እንዲቆዩ በመንገር ስጋት ውስጥ ከተታቸው። ይህ ሁሉ ሁኔታ ቢኖርም አቡጃን ግን በድርን እስከምንይዝ ድረስ ወደ ኋላ እንመለስም ብሎ ኩራቱን በመግለጽ ለመዋጋት ቆርጦ ነበር። በዚህ ጊዜ አቡ ሱፊያንና ከጭነቱ ጋር የነበሩት በርካቶቹ ሌሎች ሰዎች በዋናው ጦር ጋር ተቀላቅለው ነበር። የአሃዞች ልዩነት የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ሶስት መቶ አስራ ሶስት ሰዎችን ሁለት ፈረሶችንና ሰባ ግመሎችን ብቻ በመያዝ ወደ በድር በፍጥነት ገሰገሱ። በወታደሩና በጄኔራል መካከል ምንም አይነት ልዩነት ሳይደረግ ሁለት ወይም ሶስት ሰዎች ግመሎችን ተሳፍረው ገሰገሱ። የአላህ መልእክተኛ አቡበክር፣ ኡመር እና ታላቆች አጃቢዎች ከጦሩ ጋር አንድ ላይ ነበሩ። ነቢዩም ሰለላሁ ዓለይሂ ወሰለም ለሙሳዓብ ኢብን ኡማይር የሙሃጅርን ባንዲራ፣ ለአሊ ኢብን አቢ ጣሊብ እና የአንሳርን ባንዲራ ደግሞ ለሰዒድ ኢብን መዓድ ሰጡ። ለጦርነቱ የተደረገው ዝግጅት የጦር ሜዳውን አቆልቁሎ የሚመለከተውን አነስተኛው ኮረብታ ላይ የአላህ መልእክተኛ ሰለላሁ አለይሂ ወሰለም አንዲት መጠለያ ተሰርታላቸው። ከዚህ በኋላም እርሳቸው ወደ ጦር ሜዳ በመውረድ በእጃቸው እያመለከቱ እናንተና እነንትና እዚህ ስፍራ ላይ ይሞታሉ፣ እነንትና ደግሞ እዚህ ጋር ይሞታሉ። የአላህ ፍቃድ ከሆነ ደግሞ እነንትና ከዚህ ስፍራ አያልፉም። በዚህ መልኩ ስማቸውን የተጠቀሰ አስቀድሞ የተነገረላቸው ሰዎች በእርሳቸው ከተጠቆመው ቦታ አንዲት እርምጃ እንኳን ተራምደው ማለፍ አልቻሉም። ሙስሊሞች በቆረጣ ሊገቡበት እየገሰገሱ መሆኑን የሚገልጽ መልእክት ለአቡ ሱፊያን ሲደርሰው የንግድ ጭነቱን ወደ ጠረፋ አቅጣጫ በፍጥነት አዞረው። ደህንነታቸው የተጠበቀ መሆኑ ሲያይ ለቁረሾች ምንም የሚያደርጉት ነገር ስለሌለ እንዲመለሱ መልእክት ላከባቸው። ቁረይሾች ተመልሰው ለመሄድ ፈልገው የነበረ ቢሆንም አቡጃል ጥቃት ካላደረስንባቸው ብሎ ሙጭጭ አለባቸው። የቁረይሽ ጦር ሁሉንም ጦረኞች መሪዎችንና ፈረሰኞችን ጨምሮ ከአንድ ሺህ በላይ ወታደር ነበረው። የአላህ መልእክተኛም ለተዋጊዎቹ እንዲህ አላቸው። መካ ሀብቷን ውዶቿንና ምርጦቿን ልካላችኋለች። የአላህ መልእክተኛ ሰለላሁ አለይሂ ወሰለም እና ና ተከታዮች ቀድመው የበድር ውሀ ላይ ደረሱ። እኩለ ሌሊት የደረሱ ሲሆን ጉድጓዶቹን ቆፍረው በውሀ ሞሏቸው። የአላህ መልእክተኛ ሰለላሁ አለይሂ ወሰለም አማኝ ያልሆኑበትን ከዚህ ውሀ ይጠጡ ዘንድ ፈቀዱላቸው። አላህም በዚያ ዕለት ከባድ ድፋ ዝናብ አዘነበላቸው። ጣዖት አምላኪዎቹ ቀድመው እንዳደረሱ አደረጋቸው። ይሁን እንጂ ዝናቡ መሬቱን ለስላሳና አሸዋውን ጠበቅ እንዲል በማድረጉ ለሙስሊሞች አላህ ህዝነት ነበር። ይህ በረከት ልባቸውን ጠንካራና ጽኑ አደረገላቸው። ጣወት አምላኪዎች በስፍራ ሲደርሱና ሁለቱ ቡድኖች ፊት ለፊት ሲፋጠጡ ያለ መልክተኛ ሰለላሁ ዐለይሂ ወሰለም እንዳሉ ያ አላህ እነዚህ ከፊት ለፊት ያሉት ለተራ ለተራ ኩራታቸውና ክብራቸው የቆሙ የቁረይሽ ሰዎች ናቸው። እነዚህ ሰዎች እንደዚህ ስፍራ የመጡት አንተን ለመዋጋትና ያ አንተን መልክተኛ ለማስቆም ነው። ዕለቱ ጁምዓ ሰዓቱ እኩለ ሌሊት ቀኑ ደግሞ የረመዷን ወር አስራ ሰባተኛው ቀን ነበር። ጠዋት የቆረሽ ሰዎች ከጦር መሪዎች ጋር ቁልቁል ወደ ጦር ሜዳው የወረዱ ሲሆን ሁለቱ ቡድኖች በጦርነቱ ያመችናል ያሏቸውን ቦታዎች በመያዝ ለጦርነቱ ዝግጁ ሆኑ። ከጦርነቱ በፊት የተደረገ የተደረገ ጸሎት ሶላት ያለ መልእክተኛ ሰለላሁ ዐለይሂ ወሰለም የጦራቸውን ክፍሎች በየማዕረጋቸው አደራጅተው ወደ መጠለያቸው ተመለሱ። እሳቸውና አቡበከር ወደ ውስጥ ዘለቁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጸሎታቸውን አደረሱ። ፍርዱ የማይታጠፈው ትእዛዙ የማይሻረው እንድ እንዳግዛቸው እንድረዳቸው አጥብቀው ለመኑት። ካላህ እንጂ ከማንም እርዳታ ሊገኝ አይችልም አሉ። ያ አላህ ሆይ እነዚህ ሰዎች በዚህ ስፍራ እንዲሞቱ ከፈቀድክ ከእነርሱ በኋላ በዚህች ምድር ላይ አንተን የሚያመልክ አንድም ሰው አይኖርም። ወደ ፈጣሪያቸው እንዲህ ብለው ለመኑት። አላህ ሆይ አስቀድመህ የገባህልኝን ቃል አሁን ፈጽም። እጃቸውን ወደ ሰማይ አንስተው አላህን ለመኑት። አቡበክርም ከጎናቸው መሆኑ አጽናናቸው፣ አበረታታቸው። ሸኔዮቶች፣ ጀዛኩሙላሁ ኸይራን። የዛሬው ቪዲዮዬ ይህን ይመስላል። ለምታበረታቱ በሙሉ ከልብ አመሰግናለሁ። መልካም ውሎ ከነ ምሽቱና ከነ አዳሩ መኝላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ማረጌ